በህልሙ ግንኙነት ካደረገ እና የዘር ፈሳሽ ከፈሰሰው ሻወር ይወስዳል። እሱን ለማለት ፈልገህ ነው አዎ በወንድና በሴት ምን ልዩነት አለው እኮ ወንድና ግንኙነት ካደረገ ከሌላ ጾታት ማን ነው በህልሙ ግንኙነት ካደረገ የዘር ፈሳሽ ከፈሰሰው ሻወር ይወስዳል። የዘር ፈሳሽ ከሌለ ሻራ ይወስዱ። ኦኬ፣ ሹክረን በቃ። እና ዱባይ ነው ያለሁት። አንተ መስጊድ አንድ ቀን ታጅድ መስገድ ፈልጌ ነበረ አካባቢን ወይ አዲስ ትልክልናል። ኢንሻላ ሹክረን። በህልም እንደ ይቻላል። ብዙ ቅዱሳኖች አይታችሁ አታውቁም? ጥያቄ ስለጠይቁ ሙስሊሞች ነቢ መሐመድ

ሁለት ዓመት ወይ ከዛ በላይ ባንክ ቤት የቆየ ገንዘብ ወይ መሬት ወይ ቤት ብገዛበት ያኔ ይወጅበታል። ያኔ እሺ ሁለት ዓመት ድረስ ከቆየ የዘካ መጠኑ ደርሰው የሁለት ዓመት ዘካ ማውጣት አለበት። ኦኬ ግን የሁለት ዓመት ነው ማውጣት ያለብኝ ወይ የአንድ ዓመት የሁለት ዓመት ሞልቶ ሞልቶት ከሆነ የዘካ መጠኑ ሞልቶ ሁለት አመት ያክል ቆይቶ ከሆነ የሁለቱንም አመት ታወጣለህ። ኦኬ። ሌላ ጥያቄ ደግሞ አንድ ሹፌር ያኔ መኪና እየነዳ ሳለ አዛን ያኔ ሰላት መስጋድ የማይቻል ከሆነ እንዴት ነው ያኔ? ከመኪና ውስጥ ሆኖ መስገድ ይችላል ወይ? መኪና አድርጎ መስገድ ይችላል። ወርዶ መስገድ ከቻለ መሬት ላይ ይቻላል። ካልሻለ ግን ወቅቱ ሊያልፍበት ከሆነ መቆም አይችልበት ቦታ ከሆነ ይችላል እዛ ቁጭ ብሎ መስገድ ነብያችን ሰለላሁ ዐለይሂ ወሰለም ጉመን ላይ እየተጓዙ ሰግደዋል ብቻ ነው እሺ ጀዛካላ ከይር ካሰንት ጊዜ በኋላ ነው ያስገባችሁኝ በጣም ነው አመሰግነው አላህ ይጠብቃችሁ ታንኪዩ እሺ ሰማላ እንትን ነቢያችን ስላሰልም ሰለም ክርስቲያኖች ናቸው፣ ሲወያዩ የሰማሁት እና ከባሪያ ጋር ልጅ የነበረው ኢብራሂም የሚባል ልጅ እያሉ እና ያንን ነገር ብታብራራልኝ ብዬ ነው። መልክ ባሪያ አይደለች፣ ባሪያ አይደለች። ማሪያ አልቅብጥያ ትባላለች። ማሪያ አልቅብጥያ በነቢያችን ሰለላሁ አለይሂ ወሰለም ጊዜ የነበረው ንጉስ ግብፅ ላይ የሚገኘው ከእርሱ የተበረከተች ስጦታ ነበር። በጊዜ የነበረው ንጉስ ማን ይባላል? ግብፅ ላይ ሙቀውቂስ ይባላል። አልመሊክ አልሙቀውቂስ ይባላል። ይህ ንጉስ ነቢያችን ሰለላሁ አለይሂ ወሰለም ለዓለም እንደመላካቸው መጠን ለግብፅ ንጉስ ደብዳቤ ላኩለት፣ ኢስላምን ተቀበል ብለው። ለሀበሻው ንጉስ፣ ለሮሚያ ለሮማው ንጉስ ተልእኮ ነበር የግብፁ ንጉስ ምን አደረገ? አወቀ። በቃ ይህ ለመጨረሻው ዘመን ቃል የተገባው የራሱ ያነብይ ነው አለ። በቃ አመና ነገር ግን ስለምና ቢቀበል ስልጣኑን ያጣታል። ስለዚህ ስልጣኑን አስቀደመ። ነገር ግን አከበራቸው። ምን አደረገ? በቃ የዛኔ ንጉሶች ምን ያደርጋሉ? አንድን አካል ሲያከብሩት ጊዜ ከሀገሪቱ ውብ የሆነችን ቆንጆ የሆነችን ለዚያ ላከበረው አካል ይድራዋል። የኢትዮጵያ ንጉስ ምኮ ድራቸዋል። የኢትዮጵያ ንጉስ ነጃሺ እስልምናን ተቀበለ። ዳራቸው። ማን ነው ዳራቸው? የዳራቸው ኡሙ ሐቢባ የምትባለዋ የዛኔ ወደ ሀበሻ በታ ስደት አድርጋ ከነበሩት መካከል ነበረች። ባሏ ሞተ እዛ ሀበሻ ላይ ከዚያ ነብያችን ሰለላሁ ዐለይሂ ወሰለም የዛኔ ነጃሺ ኡሙ ሐቢባን ዳራቸው። አንድ ባል ለሚስቱ የሚያወጣውን ወጭ ችሉ። ይሄን ዳራቸው ነብያችን ሰለላሁ ዐለይሂ ወሰለም ከሀበሻው ንጉስ የተበረከተችላቸው ኡሙ ሐቢባ ናቸው። ተዛቻው አለ አይደል? ልክ ከግብፅ ከግብጽ ንጉስ ደግሞ ማርያ አልቂብጥያ ማርያ አልቂብጥያ ከግብጽ ተላከች። ስትመጣ ጊዜ ምን ነበረች? ክርስቲያን ነበረች። ክርስቲያን ነበረች። እንዳም የሚገርማቸው ሁለት እህትማማሾችን የላከላቸው የግብጽ ንጉስ ነቢያችን፣ ሰለላሁ ዐለይሂ ወሰለም እህትማማችን አያገቡም። እህትማማችን ማግባት ክልክል ነውና፣ ከዛ ምን አደረጉ? ሁለቱንም ዳዕዋ አደረጉላቸው። ነቢያችን ሰለላሁ ኢስላምን ተቀበሉ። እስልምናን ከተቀበለች በኋላ ከእርሷ ጋር ህይወትን ጀመሩ። ከእርሷም ልጅን ወለዱ፣ ኢብራሂም የሚባል ልጅ በጣም የወዳት ነበር። በጣም ቆጅ ነበረች። እና ይህ ነው ባሪያ አይደለች። ሸታቸው ተጣፊዎች ብትሆንስ አብርሃም አጋርን ባሪያ እንደሆነች መጽሐፍ ቅዱስ እየተናገረ ከእርሷ ልጅን ወልዶ የለ ዝሙት ነው ካሉ፣ ይሄንን ስለዚህ አብርሃም ዝሙት ሰርቷል እያላችሁን ነው በላቸው በራሳቸው መጽሐፍ መያዝ ነው። በራሳቸው መጽሐፍ መያዝ ባህሪያ እንደሆነች ይገልጻል መጽሐፍ ቅዱስ፣ አጋርን ማለት ነው። ከርሱ ሀገር ወሲብ አድርጓል፣ ግንኙነት አድርጓል ወይ? አዎ፣ ስለዚህ አብርሃም ዝሙት ሰርቷል በልስ ኪ ይበለው። አይለም ቢሞት አብርሃም ዝሙት ሰርቷል አይለም። ይሄን ካሉ ከመጽሐፍ ቅዱስ ጋር ከእግዚአብሔር ጋር ሊጣሉ ነው። ምክንያቱም እግዚአብሔር ምን ብሏል? አብርሃም ትእዛዜን ጠብቋል፣ አድርግ ያልኩትን ሁሉንም አድርጓል። እንዳውም እግዚአብሔር ምን ብሎታል እንግዲህ አጋርን የዳረችው ሚስት ትሆንልህ ዘንድ እችን ውሰድ ያለችው ሳራ ነች። ገብቷል አይደል? ሚስቱ ማለት ነው። ሚስት ተብላ ተገልጻለች። ሚስት እንድትሆንም ሰጠችው። ከዚያ እግዚአብሔር ምን አለ? ሳራ የምትለህን ሁሉ ስማት። አድርጋለው። ሳራ ካለችው መካከል ምንድን ነው? ሚስት እንድትሆን አጋርን ውሰድ። ነገር ግን ምን ነበረች? ባሪያው ነበረች። ገቷች አለ አይደል? ባሪያ ነበረች። አገልጋይ ነበረች። ከዚያ በኋላ እሷን ተገናኘት። ይሄ ነው እሺ

ትንሽ እናቴ ጥርሷን ያማታል እና ረመዳን ላይ ማስነቀል ይቻላል? ይቻላል፣ ችግር የለም። በጣም ብዙ ደምብ ከፈሰሳት ጾሞ ይበላሻል። ሰው እየተጎዳ ጾሞ አይጾምም ነው። በጣም ብዙ ደምብ ከፈሰ፣ ትንሽ ከሆነች ሀላ ሚማ ያዕፋን ይህ የሚታለፍ ነው፣ ችግር የለ።